ችግር ነው እንግዲህ፣ ማሪኔ ወይ ብዙ መያዝ ነው። ፈተና ነው ያለፈው ሰው ነው። እግዚአብሔር ፈተና ሳንዲ ብዙ ፈተና ያለፈው ነው። ሁሉን ነገር በጊዜ እየሆነ ለመሰለሽ ስራም ከሆነ እየስሩ በቃ እግዚአብሔርም ደግሞ በቃ ማየት ብቻ ነው። ማየት እኔ ራሴ ቀወስኩ። እኔ ራሴ አልቅሻለሁ። ማርያምን አልቅሻለሁ እኔ። ሁላችንም ጨንቆናል። እኔ እኔ አልቅሼ ነው የጨረስኩት። ግን ምን አደርጋለሁ? ጉሮሬን ዘጋኝ ሬን ዘጋኝ ብታይ እንደነጋሁን እናደርጋለን። ዋናው ለመሰለሽ ያስብዬ ልጅቷ ታሪክ ብዙ ውስጧ የምትሸከማቸው ነገር ስላለ ታሳዝናለች። ይሄን ልጅ ይሄ ልጅ እንዳለ መዘግዘቅ ነው። ይሄንን ልጅ መዘግዘቅ ነው ያለብን አሁን። ወይ አሁን ምንነቱ ታወቀ ምንም አልታወቀም ገና እኮ ያው፣ ሌሎች ሌሎቹ ሌሎቹ እንዳለ እየዘቀዘቁት ነው። እንዳለ እየዘቀዘቁት ነው። እሱ እሱ ባደረገው እሱና አንድ ደግሞ ማታ ላይ ማታ ላይ ደግሞ አንዱ የማይሆን ነገር አብረን ብዙ አሳልፈናል፣ አብረን ብዙ ነገር አለን እያለ ሲያወራኝ ነበር። እቺ ልጅ ታዲያ ከምትወደው ጓደኛዋል ያለያዩት ተመሳጥረው ሲነሱ ማነው ማነው ያለ አንዱ አላጊያችሁትም ያረዥሙ፣ ትናንትና እሱን ሳይወጎ ነው እኔ ብሩክ ቤት ብሩክ እንደገባ ያላየሁት የሆነ ረዥም የትምህርት ቤት ጓደኛው ነው፣ ጓደኛዬ ነው ምናምን ያለው አንድ ረዥም ቀጭን። እሱ ምንም አይደለም። እሱ በጣም ጓደኛ ማቾች ናቸው። ወደ ሌላ አትዝሩ። እነሱ ጓደኛ ማቾች ናቸው። ጸጉር ቤት ያለው ጸጉር ቤት ያለው እሱ ጸጉር ቤት ያለው ነው። በጣም ጓደኛ በጣም በጣም በተለይ ለቡፌ ቀርቡ ነው እና እንዲህ ሰራ ነው የመጣው እንጂ ለሌላ አይደለም። ማርያምን ሰብስ ላይ ትሉ ነው እሱ እነሱ አታገና- ቶሎ ብላችሁ አትዝራቁ። ላድርግ ታዲያ በእናትሽ ምንም የለውም እሱ ምንም የለውም። እና እግዚአብሔር ልጅቷን እንደው ከእሷ ድፍር ትላለች። ሁሉን ነገር ብቻዋን መጋፈጥ ስለምትወድ እሱ ነው የሚያስፈራው። አስቧቸው።

ማርያምን ፈጣሪ ነው የላከላት። እሷ ግን ብዙ ህመምና ብዙ ቁስል ያለባት ልጅ ነች። እግዚአብሔርን ሰው ግን አይረዳትም። ሁሉን ነገር በሳቅ ነው ጥ ስትመጣ ያስለቅሷታል። ትክታክ ስትገባ ያስለቅሷታል። ጠንካራ ነች፣ እሷ ጠንካራ ነች። ውስጧን የምታውቀው ውስጧን ውስጧን የምታውቀው አፈር ሉ የእሷን ይስጣቸው፣ በሉ የእሷን እመቤቴ ማርያም የእሷን ይስጣቸው። እሷ የተሸከመችው ማንም አልተሸከመው።

በቃ ለመሰላችሁ አሁን፣ ለጠላት ምናምን፣ ለጠላት እያለቀሳችሁ አታስደስኩ። እሷ ጀግና ነች። ጀና ለ ጀግና ነች። እንደዚህ ለስያሽ እያለቀሰላከር ተደርጎ ወጥቷዋለሁን አሁን ሊመጣ ይችላል። ቅድም ሲያለቅሴ ሪካርድ አድርጎ ነው የሄዱት እነዚህ ገዎች ማለት ነው፣ ባለጌዎች ስለ ሴት ክብር ማታውቁት ለሴት ህዝብ ማታዝኑት እናንተ አረመኔዎች አባረራችሁት አይደለ? ማንሽም አልተባረረችም። እሷ ጀግና ነች፣ ጀግና ነች፣ ጀግና ነች። ጀግንነቷን ብቻ ሞግሱ። በአንበሳ ብቻ እንጂ ታያላችሁ፣ ታሪክ ታያላችሁ። እሷ ጀግና ነች። ምንም ነገር ምንም ነገር የለም። አትፍሩ፣ አታስቡ ሀይሚ ያለ ብሩኬ መተንፈስ አይችልም። ብሩኬም ያለ ሀይሚ መተንፈስ አይችልም። ዝም ብለን ማየት ነው እሱ ብለ እኛ ማለቱ ነው። ምንም ነገር ማድረግ አንችልም። ግን ዋና እሷ ሰላምና ጤና ያብዝላት ያለችበት ቦታ ላ ፈጣሪ ጠብቃገብቶኛለሁሁሁቶቼ እባካችሁ፣ ጠረቃ ሁ እናድርግላት አሁን እዚህ ጋ ጸሎት እናድርግላት በቃ ክርስቲያኖች፣ ክርስቲያኖች፣ ሙስሊሞች ጸሎት እናድርግላት። ልጄ ናትን ሀይሚዬ፣ ልጄ ናት። ጸሎት እናድርግላት እባካችሁ። ምንም ንግግር አስፈልግም፣ ጸሎት ብቻ ነው የሚያስፈልግ። የእኛ ዩቱብ እዚህ ቲክታክ ላይ መጥተን የምንጨቃጨቀው ለምን እንደሆነ ታውቂያለሽ? እሷ ደስታ ስለሆነች ነው። እኛ እዚህ ገገስት ላይ መጥተን የምንስቆ ሲቆ የምንደሰተው ለምን ስለምንወዳት። እሷ ትንሽ ስትከፋ እኛም ይከፋናል። እሷ ትንሽ ስታዝን እኛም እናዝናለን። ግን አንዳንድ ሰዎች ጌታን ነው የምላችሁ፣ ለሴት በጣም ክፉ ነገር የሚታስቡ ሰዎች አላችሁ። እማኝ ተውት ቶት ጌታ ነው። እኔ ለዚህ ልጆች እኔ ዛሬ ሃይሊ ልታለቅስ ይችላል፣ ያላችሁበት ምክንያት ሊኖር ይችላል። ግን እኔ በሴት ልጅ ከመጣ ልቤ ቶሎ ነው እንት የሚሆነው። እሷ ዛሬ መጀመሪያ መግበስ ሰራ ራሱ እንባይን ያቀራረበኝ። እሷ ሰስቅ ብቻ ነው ለኔ የሚያምሩ አላደረገችም። ለኔ የሀዘኔ ማስረሻ ናቸው። እውነቴን ነው የምነግራችሁ እንደምስቀሸራ አድርጓል። እንደምስቀው አይደለም በጣም ማለት ነው። እ እነሱ ቢዱ አይተን ነው የምንጽናን ነው ጌታን ከአሁን በኋላ እ እግዚአብሔርን ነው የምላቸው። አሁን ቅድም ያለቀስኩት ርካርድ ወጥቶ በያገኛችሁ ያንን ቤት እኔን ጠብቁት፣ አደርገዋለሁ። እመኑኝ አደርገዋለሁ። ተውት፣ አንድ ሰው እንዳትወስቱ የቅድሙ ርካርድ የሰው ልጅ ከአንድ እናት ከአንድ አባት ስለተወለደ አይደለም። እኔ እንደ ልጅ እንደሚጣዬ ነው ማያት። ብሩኬን ደግሞ እንደ ሳሚዬ ነው ማየው። በጣም ነው እኔ የምወዳቸው። እውነቴን ነው ምለው። ያለቀስኩትም የኔ የሀዘኔ ማስ በውስጣቱ የተኛው ነገር እዚ ውስጣት ዚ ንትን ውስጣት የሚፎግሩ ብዙ ነው። እናንተ ይወዳለ ይፎግሩ ይደርሳል እኮ ይደርሳል። ሁሉም ቤት እኮ ተንኳክቶ ይገባል። ለዛውም ስደት ላይ ተንኳክቶ ነው የሚመጣው። ማንም ይፎግር ማንም የፈለገውን፣ ልቡን የሚያውቀው ልቤን የሚያውቀው እውነቴን ፈጣሪ ብቻ ነው። ከልቤ ነው። ማንም ቢፎግር ማንም እንትን ቢል የደረሰበት ያውቃል። ያልደረሰበት ደግሞ ይደርስብኛል ብሎ አፉንና ቂጡን ሰብስቦ መቀመጥ ይችላል። እኔ ከልቤ ነው፣ ከልቤ ሆኖ ነው። ደንግጬ ነው፣ በጣም ነው። ልክ እንደደነገጥ ጉሮሬ ነው የሆነ ነገር እየዘጋኝ። እውነቴን ነው ምላችሁ፣ ከልቤ ነው። ሰው እኔ ለሰው አይደል እዚህ ምንም አታለቅሽኝ። አላለቅስም፣ አላለቅስም። አሁንም ማታውቁት እግዚአብሔርን ጸሎት አደርግላታለሁ። መድኃኒዓለም እሷ የያዘችው ማንም ሊይዝ አይችል ማንም ሰው የእሷ ህመም ማንም ማለት ነው። ፈጣሪ ነው የሚያቆየ፣ እሱ ሴቱን፣ ወንድን፣ ሁላችሁም ሀይሚ ሀይሚ እያላችሁ በስሙ አው፣ በጣም በኢየሱስ ተቸገረች፣ ተሰቃየች። ወልካም ሚራ ምንም አትሆንም። የሰይጣን ጆሮ ይደፈን። አለሁልሽ እንኳን በሰላም አተሽ ማሪ። እንኳን ደህና ቆይሽ። ምንድን ነው ጠፍተሻል? ቢዚ ሆኜ ነው። በእናትሽ ቢዚ ሆኜ ነው። ሰሞኑን ቢዚ ሆኜ ነበረ። በእዛ ምክንያት ነው የጠፋሁት ደግሞ ርቃን ምናምን አላስቀመጣችሁም። አሁን በውስጥ አወራለሁ ምናምን። ቢየር ጋርብጫ ሊወጣ ነበረ። እንዴት አየሽው? የዛሬ ቤዱ አረበና፣ እግዚአብሔር ብቻ እግዚአብሔር፣ ምንም እንዳትሆን እኔ በይስ። ደግሞ ዛሬ ምንድን ነው እንጣብሪሽ? ራሱ ሼር አድርጓል። ምን የሚለው እግዚአብሔርን ሼር አድርጓል። እኔ አላየሁም። ደንግጬ ቁጭ እዚህ የመጣሁት እሷም ሼር አርጋለች መሰለኝ። ሁሉም ሼር አርጓሉ ዛሬ። አንድ ሰው ሄዳችሁ ነው አንድ ሰው ዩት አንድ ሰው አንድ ሰው ሄድሽ ምንድን ያለችሁ አንድ ሰው በጌታ

አብርሽ ምን ብሏል? ቤኪንም አብርሹንም ይዩት። የቤኪንም ሄዳችሁ ሆይ ጌታን ጥሩ ነገር ያሰማን። የምር እኔ ምንም ነገር እንዴት ከቤተሰብ ጋር ልትጣላ ትችልም? በሆነ ምክንያት ሊሆን ይችላል። ከቤተ ሰብ አይደለም፣ ከቤተ ሰብ አትጣላ፣ ከቤተ ሰብ አትጣላ። እኔ አላውቅም። አሁን እኛ ሰዎች ስንባል ብዙ ነገር ልናስብ እንችላለን፣ ግን ፈጣሪ ያስበው ይቀድማል።